ያለው የአማራ ፋኖ ጎንደርዝ ጥብጠለም ተከዜ ክፍለ ጦር የዘመቻ መምሪያ ኃላፊ ነኝ። ያው እንግዲህ የፋኖ ትግል የተጀመረው ፋኖ የህዝቡን ለንተናዊ ጥያቄ ይዞ ነው የተነሳው። የህዝቡን ለንተናዊ ጥያቄ ደግሞ እኩል የመልማት በህይወት የመኖር እንደ ህዝብ በሰላም የመኖር መብቱ ተነጥቆ ስለሆነ የአማራ ህዝብ ይህንን መብት በጠረጴዛ ዙሪያ ይሳካ ስላልቻለ የትጥቅ ትግል ተጀምረዋል ማለት ነው። በ2008 የተጀመረው አብዮት የአማራ ማንነት እና የወሰን ጥያቄዎች በተለይ ደግሞ ጎንደር ላይ የፈነዳው ይህንን የወልቃይት የጠለምት የራያ ጥያቄ ጎልቶ ወጥቶ ህዝቡን እንደማታገያ አድርጎ የመጣና አንድ አድርጎ ያታገለ ጥያቄ ነው። እነኚህን ጥያቄዎች የብልጽግና መንግስት መጀመሪያ አራግቦ የስልጣን መያዣ አድርጓቸዋል። ከዛም በኋላ አብይ በስልጣን መንበሩ ከያዘ በኋላ ግን ይህን ጥያቄ የሚያነሱ ወንድሞች የአማራ ምሁራን፣ ጋዜጠኞች፣ ባለስልጣኖች የማንነትና የወሰን ጥያቄውን የፍትሐዊነት ጥያቄውን የሚያነሱ በሙሉ ተገለዋል፣ በእስር ቤት ታስረዋል ከስልጣናቸው ተወግደዋል፣ ተባረዋል። ስለዚህ አብይ አሁን እያደረገ ያለው በራሱ መንፈስ አሻንጉሊት አስቀምጦ ከሱ አስተሳሰብ ውጪ የማይናገር አድርጎ የአማራውን ሕዝብ እንዲገል እንዲረሽን፣ ዘር እንዲያጠፋ ፈቅዶ አስገብተዋል። ስለዚህ የፋኖ ትግል አሁን ይሄንን ለመከላከል ነው። ወጣ ይሄንን እየተከላከልንም ሕዝባችን እየታደግን ያለነው አሁን የወራሪው መከላከያ ሰራዊት ነኝ ብሎ በሀገር መከላከያ የሚቀልደው እና የሚወረው ህዝቡን እየገደለ እያሳደደ በህዝቡ ላይ ነው ከባድ መሳሪያ እየተኮሰ ያለ። በህዝብ ላይ ነው ድሮን እያዘነበ ያለ። በህዝብ ላይ ነው መድፍ እየተኮሰ ያለ። ትናንትና አዘዞ በመድፍ ነው እየተደበደበ የዋለው ህዝቡ። ስለዚህ ይህን ሀገራዊ ስሜት የሌለው ሌላ ኢንተረስት ያለው ስለዚህ እኛ አሁንም ቢሆን እስከ መጨረሻው ድረስ አሁንም በአዴንና ህወሀት ተመሳጥረው ራያንና ጠለምት ወልቃይትን ለመስጠት ተስማምተዋል። ይህም በጠለምት እየገባ ነው ያለ። አሁን ተሰጥተው ትግሬዎች እየገቡ ነው። ስለዚህ ወልቃይትም ነገ ይደገማል። የወልቃይት ህዝብ ትኩረት ሰጥቶ ሊሰማን ይገባል። የማንነትና የወሰን አስመላሽ ኮሚቴው እስካሁን ድረስ ቢመለሱ ኑሮ በእሱ ጥያቄ እስካሁን ይመልሰው ነበር። ስለዚህ የወልቃይት ጥያቄ የሚመለሰው በትጥቅና በትጥቅ ብቻ ነው። አማራን እናት ጎንደርን ሲደበድብ በመድፍ በታንክ ሲደበድብ ውሎ ወልቃይት ሂዶ ወዳጅ የሚሆንበት የመከላከያ ሰራዊት ሊሆን አይችልም። ስለዚህ የመከላከያ ሰራዊት በወልቃይትም ተጠልቶ፣ የወልቃይት ህዝብ አሁንም ከወንድሞቹ ተሰልፎ ይህን ወራሪ ኃይል ሊያስወግደው ይገባል። ስለዚህ ተወግዶ ወልቃይት ወልቃይትነቱን ማረጋገጥ የሚችለው ወይም ጎንደሬነቱን ማረጋገጥ የሚችለው በክንዱና በትጥቅ ትግሉ እንጂ በብልጽግና ልመና ወይም ደግሞ በብልጽግና ጥያቄ ይመለስልኛል ብሎ እንዳያምን የተቀመጡ አመራሮችም በዚህ ልክ ቢሰሩ ጥሩ ነው። አሁን አመራሩ የወልቃይትን ጥያቄ በሚያስመልስበት ቁመና አለ ብዬ አላምንም። ነገር ግን ወደዚህ ወደ ትግሉ ተቀላቅሎ የወልቃይትን ጥያቄ የራያን ጥያቄ የጠለምትን ጥያቄ ሁሉንም ያማከለ አማራዊ ትግል አድርጎ ሁለንተናዊ ትግል ሆኖ መውጣት መቻል አለበት። አመሰግናለሁ። ፋኖ አላምሮ ክንፌ ይባላለሁ። የድብ ጠለምት ተከዚ ክፍለ ጦር የህዝብ ግንኙነት ኃላፊ ነኝ። አሁን ያለንበት ሁኔታ ምናልባት ፋኖን ከዚህ በፊት እንደ ተራ ሽፍታ እንደ ዘራፊ እንደ ተራ ወንበዴዎች አድርጎ የሚያውጅ የብአዴን ወንበዴዎች ነበሩ። ነገር ግን ፋኖ ሳይሆን ወንበዴው ከዚህ በፊት የነበሩት የብአዴን አመራሮች የሞቱትም ያሉትም ፋኑን ሲጨንቃቸውና ሲጠባቸው ጀግና ብለው ከዚህ በፊት በሚዲያቸው እያወጁ ማርኮ እንዲታጠቅ የታጠቀውም ትግሉን ለሀገር አድርጎ ሀገር ድንበርን እንዲያስመልስ ሲደግፉትና ሲያበረታቱት የቆዩ ፋኖ ነው። ዛሬም እየታገላቸው ያለ ትናንት ወንበራቸው ሲናጋና ሲንቀጠቀጡ በየ ኤርፖርቱ ሲንበጫበጩ የነበሩ ለመውጣት ዳር ደርሰው የነበሩ ወያኔ ደብረ ታቦርና ሌላ ቦታዎች ሲደርስ ሾልከው ለመውጣት ፓስፖርታቸውን አዘጋጅተው የነበሩ የአማራ ተወካይ ነን የሚሉ ሆዳሞቹ ፋኖ ደርሶ ጀግንነቱን አሳይቶ ሀገርን ከጠላት አድጎ አማራነቱን እንዲያውም ኢትዮጵያዊነቱን አረጋግጦ ጠላትን ድባቅ ከመታላቸው በኋላ የታጠቀውን መሳሪያ እንዲፈታ ሁለት ምላስ ሆነው ሲናገሩ አይተናቸዋል። ስለምጣዱ ብለን አይጧ ትለፍ ብለን እንጂ ወፈሪያ በጥሮ አጠገባችን ሲሸናብና ሲንቀሳቀስ እንደ ጅብ ጎን ለጎን ሂደናል፣ ያለው የአማራ ክልል የብልጽግና ፓርቲ አመራር የነበረው ግርማ የሸጥላ ዛሬ በተናገረበት አፉ ተቀጥፏል። ባንዳ ደግሞ ስራው ይህ ነው። ነገሮችን ይለኩሳል፣ ግን አይጨርስም። እውነትም ስላልሆነ ሙቷል። የአማራ ፋኖ ነው ማለት ዛሬም ነገም ለወደፊትም ለአማራ ሕዝብ እንዲሁም ለኢትዮጵያ የቆመ ጀግና እንጂ አማራን የሚያሰቃይ፣ አማራን የሚዘርፍ ወንበዴ አይደለም። እኛ አይደለንም ሰው እያገትን የምንቀጣ ያለ ነው። ከተማ ላይ ጎንደር እያሰሩ ሁለት ሚሊዮን ሶስት ሚሊዮን የሚቀጡት እነሱ የቀጠሯቸው ባንዳዎች ናቸው። እኛ አይደለንም። መሀል አስፋልት ላይ አማራን እየረሸነ እየጨፈጨፍን ያለነው እኛ አይደለንም። ሻሸመኔ፣ ወለጋና ጉራ ፈርዳ ላይ የአማራን ህዝብ እየለየን እየጨፈጨፍን እያወደምን ያለነው የአማራ ፋኖ አይደለም። አሁን ማነጻጸር ከተቻለ የአማራ ፋኖ ተቆጣጥሮ በሚመራው አካባቢና መንግስት በሚመራው አካባቢ ያለው ሰላም የሰማይና የምድር ያክል ልዩነት አለ። ፋኖ ባለበት አካባቢ ሌባ የለም። ፋኖ ባለበት አካባቢ ሙስና የለም። ፋኖ ባለበት አካባቢ ሰቆቃ የለም። መንግስት ባለበት አካባቢ ሰቆቃ አለ፣ ዝርፊያ አለ፣ ግድያ አለ። ይህ ምንድነው? ህዝቡን ለማውደም የአማራን ህዝብ አነጣጥሎ ለመምታትና ለማስመጣት እየተደረገ ያለ የመንግስት ሴራ ነው። ሌላውን ፖለቲካ እንተውና ቀጥታ አሁን እየታዩ ያሉትን በተለይ ለተማረውም ላልተማረውም ፖለቲካ ለሚገባው ለማይገባው ማህበረሰባችን ልብ ብሎ ሊገባ የሚችለው ቀጥታ እየተደረጉ ያሉ ሁኔታዎች የኑሮ ውድነትን ያልተቆጣጠረ መንግስት፣ ለህዝቡ ያልተቆረቆረ መንግስት ምኑ ላይ ነው ብልጽግና? የመደመር ምልክቱ እኛ እስክናቀው ሁሉንም እኩል አድርጎ ሁሉን አቅፎ የሚሄድ ነበር፣ ግን ነጣጥሎ እየሄደ ያለው ስርዓት ነው። ስለዚህ አሁንም ቢሆን የፖለቲካ ዝርዝሩን ትተን ለዚሁም ትልቁ መነሻ የሆነው ውልቃይት ጠገዴ ጠለምትና ራያ መሆኑ ሌሎችም የተነጠቁ ቦታዎች ቢኖሩ በአብዛኛው በሰሜን በኩል ጥሶ መጥቶ የትግራይ የራሱን ህግ አርቆ ቦታችን ለመውሰድና ትግራይን ለማስፋፋት በሚሰራው ሴራና በሚያደርገው የክፋት መንፈስ ሀገራችን መልስ ያገኝ ብለን ብዙ ደክመናል። መንግስት ላይ ባይ ወራሪው ደግሞ እኛ በእኛ እያጫረሰ ቆይቶ አሁን እንደገና ስንት ወንድሞቻችን ገብረን ያመጣ ነው ቦታ ለማስተላለፍ ያው ዝግጁ እንደሆነ ልዩ ኃይላችንን ሲያራግፈው ልዩ ኃይላችንን በሜዳ ላይ ሲበትነው ነቅተናል። እንደገና ሲቀጥል ወደ ፋኖ መጥቶ ደግሞ ፋኖም ትጥቅ እናወርዳለን። ፋኖ አገሩን አይኑ እያየ ማስረከብ መወረር ማየት አይችልም።